ይችን ልጅ ከዚህ ቤት ውልቅ አድርጋ አስወጣልኝ። ያለበለዚያ አለበለዚያ ምን? ማን የዚህ ቤት አናትና ጉላት ያደርግሽ። አንተ በማያገባ አትግባ። አሁን እኮ ምንም የሚያጨቃጭቅ ነገር የለም። እኔን ማንም ሰው ማባረር አይችልም። ይኸውልሽ ጽናት፣ እዚህ ቤት መቆየቱ ለአንቺ ቢሆን ጥሩ አይደለም። ኪሩቤል፣ እሱን ውሳኔ ለጽናት ብተው አይሻልም? ሰላም፣ ሰላም፣ ጤና ይስጥልን። ውድና የተከበራችሁ የመሲ ቤተሰቦች ሰባማችሁ ብዛት እያላችሁበት እንኳን ደህና መጣችሁ። እንዴት ናችሁ? ዛሬ በጽናት በሚገርም ሁኔታ መተናል ማለት ነው። ጽናትዬ በእውነት ወደ ጥሩ ነገር እየመጣች ነው ማለት ነው። ወደ ጥሩ ነገር እየጠረጠረች ነው። አሁን በደንብ ገብቷታል። የኪራን ሁኔታ በደንብ እየተገነዘበች ይመስለኛል። ያው ጽናት ኪራ ወዷት እንዳልሆነ ቤቲን ማለት ነው ቤቲን ወዷት እንዳልሆነ በደንብ እየተገነዘበች ይመስለኛል። በደንብ እየተረዳች ይመስለኛል። እና ቤቲ መጨረሻሽ እየደረሰ ይመስለኛል። መጨረሻ እየደረሰ ነው። እኔ የሚያስቀኝ እንትና ነው። እና አሁን አንቺ እያለሽ ስኳር ይዘዋል፣ ደምግፊት ይዘዋል በሽታ ምንም ማይዘው በሽታ በሽታ ብሏል። በእውነት በጣም ነው የሚመችኝ በጣም ነው የሚያስቀኝ እንትና ማለት ነው። እናሆም ሁላችሁም እንደ ናሆም አይነት ጓደኛ ይስጣችሁ። እውነት በጣም ደስ የሚል ልጅ ነው ገበቀና እና ቤቲ መጨረሻሽ እየደረሰ ነው። በነገራችሁ ላይ ግን ቤቲ እንት አንድነት ራሱ ሰራተኛ ራሷ ትመስለኛለች አጋልጣ አሳልፋ የምትሰጣት እውነት አሁን ደግሞ ፍላሹ ጠፍቷል። እንግዲህ ፍላሹ ከጠፋ በቃ ፍላሹ ማን ነው? ፍላሹ ካልሰራ ው ስለታጠበ ላይሰራ ይችላል። ፍላሹ ካልሰራ በተለይ በቃ መጨረሻ ተቀርቧል ማለት ነው። ስለዚህ አንድነት እራሷ አጋልጣ ልትሰጣ ትችላለች በእውነት። ወይ፣ ወይ፣ ወይ ቤቲ ግን ሰይጣን ራሱ ይቀናብሻል፣ ሰይጣን ራሱ አንቺ የተመታሽ፣ ተረገምሽ። አንቺ ታሪክሽ እንደቀጠለ ነው። በእውነቱ ታሪክሽ እንደቀጠለ ነው። ሰው እኮ ለሚወዱት ሰው ጥሩ ነገር ይመኛል። እውነት ነግራሻለች። መጀመሪያ የምንትናም ማለት ነው ለሚወዱት ሰው፣ የምትወጁ ሰው እሱ እንኳን ባይወድሽ አንቺ ደስተኛ እንዲሁም መፍቀድ አለብሽ። ደቆ ምን ያድርግሽ? ደ በቃ ካልወደደሽ እስካልፈለገሽ ስለዚህ ቤቲ በእውነት በእውነቱ ሰይጣን ራሱ ይቀናባታል። በጣም እኔ እንጃ ማለት ለመናገር ያው ለፊልሙ አሪፍ ነው፣ ምክንያቱም ፊልሙን አሳምረዋለች። ያው የኛን ጨጓራ ግን ፊልም አልመስለን እስኪለን ድረስ ጨጓራችን እያላጣችው ቢሆንም ግን ፊልሙ እንችላበታለች ማለት ነው። እና እንትና ደግሞ ትንሽ ትሟዘዛለች አደለ ባነች፣ ጽናት ትንሽ ትሟዘዛለች ለፊልሙ ትንሽ እንትን ማለት ማስመስል መቻል አለብሽ ፅናትዬ ማለት ነው። ትንሽ ተሟዘሻል። እጅ ጓደኛ ደግሞ እኔ በጣም ያሳገጂ አቃጠባት። እሰይ ተላለች ማለት ነው በጣም ያቃጠበቻት በጣም ነው ያናደደቻት ቤቲ ማለት ነው። ብቻ ደስ ይላሉ ጓደኞቿ ምሩም አሁንም እቺ ስሟ ትንሽ ሰኔ ተመልክተን የሚኖር ደስሞ ትንሽ ስሙ አየዝኝ ማለት ነው። እና ሶስቱም ደስ ይላሉ። በእውነት በጣም ነው የሚመችኝ እኔ ነገረ ስራቸው አጠቃላይ በጣም ደስ ይለኛል። እንደ ጓደኞቻቸው ጥሩ ነገር የሚመኙ ናቸው ማለት ነው። እና ቤቲ ባዶዲሽን ነው ባዶዲሽን ሻለሹ በነገሮች ላይ ቤቲ፣ ምክንያቱም አንድነትን እንኳን እንግዲህ ለአንቺ ብላ ለአንቺ ብላ ሳይሆን ለገንዘብ ብላ ነው፣ በእርግጥ ልጅን ለማሳከብ ብላ ነው ግን ብዙ ነገር እያደረገች ህሊናው የማይፈቅደውን ብዙ ነገር እያደረገች፣ ልሽ አንቺ እንደዛ መሆን አልነበረብሽም ቤቲ በእውነቱ ማለት ነው። እና እሷ ራሱ አሳልፋ አሳስተሽ ይመስለኛል። ደግሞኮ በስማ ሰይጣን ራሱ ይቀናባታ ሊሆነት የምትሰራው ስራ በፈጣሪ በጣም ነው የሚያስገርመኝ ማለት ነው እና ትንሽ ከባድ ሰው ነች ቤት። ከእንደ ቤት አይነት ጓደኛ ፈጣሪ ይሰውራችሁ። ጽናቴ ግን ወደ ቤት መመለስሽ በጣም ጥሩ ነው። ወደ ቤት በቃ ሰራት። አሁን በቃ ገብቶታል በደንብ። ያ ስልክ ከተደወለ በኋላ ግን ስልኩን ማን የደወለ ይመስላችኋል? እኔ ግን ሰራተኛዋ ራሷ ትመስለኛለች። አንድነት ራሷ ትመስለኛለች። ባለፈውም ግምት የተከክል ነበረ። ቤቲ ነች የመተችት ግምት የጥሩ ነው። አሁንም በእርግጠኝነት አንድነት ናት የደወለችው ለእንትና ለጽናት በእርግጠኝነት ማለት ነው። እዚህ ጋር ደግሞ እሱን እያወራች እሱ እያወራት መስማት። አየ ቤቲ፣ ደግነቱ ግን ነቅታብሻለች። እሷ ራሷ ነቅታብሻለች ማለት ነው። ፅናት ራሱ በቅነቅ ታብሻለች። ስለዚህ አትሻ ተጃጃ ይበቃ ቤቲ። ይሄ አሁን በቅርቡ ጭንብለሽ ይገለጣል። ኪራ ምን አይነት አጣብቂኝ ውስጥ እንደገባ ስራ ታውቃለች ይመስለኛል በቅርቡ እና አንድነት ትመስለኛለች በእርግጠኝነት። ግን አሁን እች ልጅ እዚህ ቤት ካላስወጣት ፎቶ እበትነዋለሁ ካለች በጣም ትንሽ ከባድ ነው የሚሆነው። እሱ ካደረገች ነው እንጂ በእርግጥ ፍላሹ እራሱ የሚሰራ አይመስለኛል። ኦልሬዲ ታጥበዋል። ስለታጠበ ላይሰራ ስለሚችል የምታስፈራራበት ነገር ላይኖር ስለሚችል ማለት ነው። የፍላሽ እንዲጠፋ ጸሎቴ ነው እኔ፣ ማለቴ እንዳይሰራ እንዲሆን፣ እንዳይሰራ እንዲሆን ጸሎቴ ነው። እንደዛ ከሆነ አንድነት ራሷ በሌላ ሰው ማነው በስልክ ደ አስደውላ እንደዚህ የምታስደርግ ይመስለኛል። ስልክ ለምሳሌ አሁን ዛሬ ጽናትን ቤቲ እንወዷት አይደለም እንደተባለው ስልክ ይመስለኛል እንትና ነች። አንድነት ናት፣ በቃ ዝም ብዬ ስገምት እሷ ትመስለኛለች። ስለዚህ አሁንም እንትና አንድነት እንደዛ የምታደርግ ይመስለኛል። ፍላሹ እንደማይሰራ ካወቀች ፍላሹ ጠፍተዋል እንደዚህ እንደዚህ ብሏል ብላ በሌላ ሰው የምታስደውል ይመስለኛል። አንድነት ራሷ ማለት ነው። ስለዚህ አሳልፋ ትሰጥሻለች ቤቲ ጠብቂ ጠብቂ አንድነት እራሱ ናት የምትሳትሽ፣ አሳልፋ ጠብቂ። ይመስለኛል በቃ በፀፀት ራሱ እንትና አንድነት በጸጸት፣ ራሱ እንደዚህ እንደዚህ አድርጌ ያለው ምናምን ይቅርታ አድርጉልኝ የምትላቸው ይመስለኛል። እንትናን ማለት ነው ጽናትንና ኪራን። ስለዚህ ቤቲ በእንትና እጅ ነው የምትጠፋው፣ በአንድነት እጅ ራሱ የምትጠፋ ይመስለኛል። በቅርቡ ታያለሽ። ቤት ይጨርቅሽ እንጥላሽ ታብጃለሽ። እንሻላ እና እንትና ጥሩ አድርገሻል። ወደ ቤት መመለስሽ በጣም አሪፍ ነው። በጣም ነው ደስ የሚለው። ወደ እነ ኪራ ቤት አዎ፣ ትዬ እስካልፈቀደች ትዬ እስካልፈቀደች ድረስ እኔ አልወጣም ምናምን ብላ ተመልሳለች። እና መመለሷ በጣም ደስ ይላል። በቅርቡ ቆቅናት ጎበዝ ነች እንትና ማለት ነው ጽናት ስለዚህ ጎበዝ ነች እና በቅርቡ የምታቅባት ይመስለኛል በቅርቡ የምትጋለጥ ይመስለኛል ማለት ነው እና እስኪ ጥሩ ነገር እና እንድናይ ያደርገን ማለት ነው እና ኪራዬ ግን አታብዘው አታብዘው እንደዛ ውጭ ከዚህ ያልኩሽ አይደል እንዲህ ምናምን ምናምን እንደዛ መሆን የለብህም ማለት በእርግጥ አንተ ውስጥ ነው ያለው። ግን ደግሞ እንደኔ ግን እውነት ቢነግራት ቢነግራትና እያስመሰሉ እንደዚህ እንትን ቢሏት ጥሩ ነው። ቢነግራትና እውነታውን ቢያውቁ ለኪራ ለጽናት ማለት ለጽናት ኪራ እውነቱ መናገር አለበት። እንደዚህ እንደዚህ አድርጋ ማሰራርታይ ነው ምናም ብሎ እንደዚህ እንደዚህ አደርጋሻለች ብሎ ቢነግራት፣ በእርግጥ ያው አሁን ተነግረት አላራዲ በስልክም ተነግረታል። ግን ሞር በደንብ ትረዳለች በደንብ እንትን ይላሉ እና ከሰይጣን ጋር ነው ቆጭ ያልከው፣ ከሰይጣን ጋር ነው ያለኸው። አንተን እራሱ ራሱ መርዛ ብል ታትገልሀለች። ኪራ ማለት ነች የሰይጣን ቁራጭ፣ ሰይጣንም የሚቀናብሽ ነሽ ቤቲ በእውነቱ። ስለዚህ አንተን እራሱ ራሱ እንዳትገልህ እውነታውን ለማወቅ ጣር ለቅ፣ በጎን ያለውን ነገር ለእንት ለማለት ማነው አውራት የሚሰራው ምናምን የሚለውን ለማወቅ ጥረት አድርግ ማለት ነው እና ብቻ ግን ደስ የሚል ድራማ ነው። ግን ትንሽ እንትና ጽናት ትንሽ ተሟዘዛለችው ማለት ነው። መወዛዛነት ሲናኩኝ ጽናቴ። ከዛ ውጭ ግን ደስ የሚል ድራማ ነው። ኤኒዌይስ ቀጥሉበት። ቤቲ በቅርቡ ጭንብልሽ እንደሚገለጥ በጽናት እንትን እናያለን። አንድነትም እንደዚያው አንድነትም ጥሩ ስራ አይደለም የሰራሽው። እውነታውን ብትናገሪ እንደዚህ እንደዚህ ልጅ ምናምን ብትኑሮ ኪራ ራሱ ያገዝሽ ነበረ ነበር። ግን አንቺ ይሄን መርጠሻል ሲሆን የአንቺ ራስሽ መጨረሻሽ መጨረሻሽ መጨረሻሽ ተቀርቧል። አንቺ ራሱ ማለት ነው። ስለዚህ ከአሁኑ እንደውም እውነታውን ብትናገሪ ከዚህ በላይ ሌላ ነገር ሳይፈጠር ከዚህ በላይ በህይወታቸው መስቀልቅል ሳታደርገው ቤቲ እውነታውን ብትናገሪ ጥሩ ነው ማለት ነው። ግን እኔ እንጃ ለልጇ ስትል። በእርግጥ አንዳንዴ ለመፈረድ ከባድ ነው። አንዳንዴ ደግሞ እኔ እንጃ ብቻ በአንድነት ቦታ ብንሆን የሚለው ነገር ትንሽ ከብዳ ለመናገር በእሷ በጣም መፍረድም አልችልም፣ አይቻልም። ምክንያቱም ያው ልጅ ነው፣ በልጇ ነው፣ ልጇን ለማሳከብ ነው። ግን እንደዚህ እያንቋሸሸቻት እንደዚህ ውይ ውይ ውይ እንደዚህ እያደረገቻት እውነት ለመናገር ግበብ ነው ብዬ አላስብም ከእሷ ጋር መስራት አይኗ ለልጇ ብላ ነው መስዋትነት እየከፈለች ያለችው ግን በዛ ቤቲ ማለት የበላችበትን እጅ የምትነክሰናት በጣም ከባድ ሴት ነች እጅግ በጣም እና አንድነት ያው በአንቺ ቦታ ሆኖ ደግሞ መፍረድም አይቻልም ማይቻልም እንዳልኳችሁ ግን ከባድ ስራ ነው ከባድ ስራ ነው እና በቅርቡ ግን ታጋልጫታለሽ ወይስ በአንቺ እጅ ነው የምትጋለጠው ጽናቱ ተደርስበታለች ግን በአንቺ እጅ ደግሞ እንደምትጋለጥ ባለሙሉ ተስፋ ነኝ፣ ማለት ነው። ኪራይ አይዞህ፣ አትስከር፣ እንደ ወንዱ ቆፍጠን እንበል እንጂ ብሏል። እንትና ማለት ነው አትስከር። አንተ መስከር አስፈላጊ አይደለም። መስከር ምናምን ይቅርብህ፣ እሱ ይቅርብህ ማለት ነው። መስከር ይቅርብህና ወደ ራስ ተመለስ። ወደ ራስ ተመልሰህ እይ በደምብ። ምንድን ነው ከጀርባ የምትሰራው እች ልጅ ከማን ጋር ነው የምትሰራው ብላ እንትን ለማለት ሞክ እንደ ወንድ ልጅ ቆፍጠን ማለት አለብህ። ባይነኝ ማለት ነው። ይህን ግን ውድ ቤተሰቦች በቀጣይ ደግሞ የምናየው ይሆናል። በቀጣይ አዲስ ነገር እንደዚህ ይኖራል ማለት ነው። እስከዛው ወይ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ቤተሰብ ሆኖ ማለት ነው። አዳዲስ ነገር ደርሳ እንዲደርሳችሁ ላይክሼር ላይክ፣ ሼር፣ ሰብስክራይብ አድርጉ። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ለነበረን ቆይታ በቀጣይ ቪዲዮ እስከምንመጠ እስከምንመለስ ድረስ መልካም ሳምንት መልካም ጊዜ ይሁንላችሁ። እናመሰግናለን። ባይ ባይ።